ጊዜ ሰዎች ያሽቃብጣሉ። ሰዎችን ከሰዎች ለመለያየት ብዙ ነገሮች ይነናሉ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰማችሁን ስትርፍርፍ ይበላልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ላይክ እያደረጋችሁ እንደምታበረታቱኝ ተስፋ አለኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እሱም ወይዘሪት ሱመያ ከሰይዶ ጋር ልትታረቅ ነው። እሱንም የምታደርገው ሀዋ ነች። ሀዋ በእውነት ልታደርጊው ከሆነ እጅግ በጣም ደስ ይላል። ነገር ግን ደግሞ ሰይዶ በሱመያ እያሾፈ ወይም ደግሞ እየቀለደ ነው ነው የሚመስለኝ እንደኔ ማለት ነው። እንደኔ እንደዛ ነው ይመስለኝ። ግን ደግሞ ያንቺ አነጋገር ብዙ ቦታ ላይ ልክ ብለሻል። አንዳንድ ቦታዎች ላይ ደግሞ ስህተቶች አሉ። እነዚህ ስህተቶችሽን ብታስተካክል እላለሁ። ነገር ግን ደግሞ ወደ እርቄ ላቅሻቸው ሰውዬ እንዳባት ነው የሚታዩት፣ በጣም ነው የሚከበሩት፣ በጣም ነው የሚፈሩት፣ በጣም ነው የሚወደዱት እያል ስታሞጋግሽ ነበር። ስለዚህ እስኪ ምናልባች እሳቸው ደግሞ እድል ቀንቷቸው ካስታረቋቸው በተለይ ለልጆቻቸው ሲባል ማለት ነው፣ እንደዛ ከሆነ እኛም በጣም ደስ ይለናል። ነገር ግን ደግሞ ያለች ተንከሴስ አዩ ተብዬዋ እሷ እያለች ሰላም አይመጣም። በተለይ በተለይ አንዳንድ በኮሚንት ቦታ እራሱ ያየውበት ቦታ አለ። እሱም ብዙዎች ምን ይላሉ የተለያየ ኮሜንት ነው እየሰጡ ያሉት። እውነት ነው፣ ሀቅ አለው። ከጀርባ ላለው ድምፅ እጅግ በጣም ይቅርታ ጠይቃለሁ። ግን እስኪ አሁን ያልሽውን ሪከርዱን ሰምተን እንመለስ ማለት ነው። እስኪ ምንድን ነው ያለችው ሐዋ እስኪ ሰምተናት እንመለስ ቤተሰብ ቻላ ይሳካል። ሳይድ እና ሱመያ ያስታርቅልኛል ብዬ አስባለሁ። ይህንን እድል በጣም እንዲሳካልኝ እመኛለሁ። እኔ ይሄ ነገር ከተሳካልኝ ትልቅ ሎተሪ የደረሰኝ ያክል ነው የሚሰማኝ ማለት ነው። አሁን ሱመያ ሳይት ውሸቱን ነው እያስመሰለ ነው ትላለች። እንግዲህ ውሸቱን ይሁን ውሸቱን አይሆን እንዴት እንወቅ? እኔ እኮ ግራ ገባኝ። እንደው ታርቀውልኝ አርቀው አንድ ላይ ሆነው ሌላውን ነገር ቀስ በንደርሱበት አገርሰዎች ብያለሁ ማለት ነው። ምንድን ነው አሁን ይቺ ማዩ በባህር እየመጣች ራ ይባላል። እኔ ግራ ገብተኛል፣ ሰዎች አሁን ይቺ እዚህ ብትመጣ፣ ይውይ ይውልሽ ምንም ግራ አይግባሽ፣ እናትዋ ግራ አይግባሽ። ምክንያቱም እሷ ዳይቱ ዳይ የምትሰራው ተንኮል ስለሆነ አሁንም ቢሆን ከተንኮሏ አታርፍም። ምክንያቱም ሰይድ እሷ እንደማይፈልጋት ታውቃለች፣ ለእሷ ምንም አይነት ቦታ እንደሌለው ታውቃለች። ስለዚህ አሁንም ቢሆን ሰይድ እና ሱመያ ይታረቃሉ ካለች መጀመሪያ እሷ ከዛ መወድቅ እንዳለባት ለሚለው ቃል እጅግ በጣም ይቅርታ ጠይቃለሁ። ግን እሷ ገለል ካላለች ሴድና ሱመያ ሰላም አያገኙም። አንድ ላይ ሆነው ወይም ደግሞ ከእሷ ከሌለችበት ቦታ ራቅ ቆዳ ለአገር ሂደው ከሆነ እንጂ ማለት ነው፣ አንድ ላይ ሆነው በፍጹም በፍጹም። ምክንያቱም ማናት ሀዩ ማለት ተንከሴስ ተንኮሏ የማያልቅባት መጥፎ ሴት ነች። እንጂ ቀና አስበሽ ከሆነ ጥሩ ነው። ነገር ግን እኔ እንጃ፣ እኔ አንችንም አላመንኩሽም። ከበስተጀርባ የሆነ ነገር እንዳለሽ አይነት እንደዛ አይነት ስሜት ነው የሚሰማኝ። በእርግጥ ጥሩ ነው። ጓደኝነት እንደዚህ ነው። አንቺ እሱንም ሰይዶንም በጣም ነው የማከብረው፣ እንደሱ መልካም ሰው የለም ምናምን እያለች ነው። ግን ይሄ ነገር ምናልባት ከሱ ጋር ተልኮ ካለሽስ ከሰይዶ ጋር ተልኮ ካለሽ ለሰይዶ ብለሽ የምታደርጊው ነገር ከሆነስ በምን እርግጠኛ መሆን ይቻላል? ንግስቷ አይወላችሁ ማንንም ይሁን ማንንም እጥብ አድርጋ እንደምትበልጣችሁ ስለምታቁ እሷን ለመጣል የምታሴሩት ሴራ ነው ብዬ ነው የማስበው። ነገር ግን ደግሞ ከታረቁ ለምንም አይከፋልም ደስ ይለናል። ምክንያቱም ንግስቷን ለምኗት እግሯ ላይ ወድቆ እግሯን ስሙ ነው እንጂ የሚወስዳት እሷ ለምነው እንደማይወስዳት በደንብ እናቃለን። ምክንያቱም እሷ ማለት ጠንካራ ሴት፣ ጀግና ሴት ነች። አዩ ደግሞ ሁሉ ጊዜ ተንኮለን የምትሰራ በክፋት የምትራመድ ሌላው ይቅርና የምትሳደባቸው ስድቦች እንኳን እኮ ከመስመር የወጡ ጋጠ ወጥ የሆኑ ናቸው። ስለዚህ ሰይድ እንዴት ይሄንን እያየ ይሄንን እየተመለከተ እንዴት አላስተዋለም? ለምንም አስተዋል አቃተው? ይሄ ሁሉ እየተናገረች ይሄ ሁሉ እያደረገች በየሄደበት ቦታ አንችነች እንደዚህ የምታደርገው እያለች ሁሉ ጊዜም የልጆቹ እናት ነች። አለ አንድ ሰው መቼም ልጅ ከወለደ በኋላ ያች ሴት እንደው የእሱ እንኳን ባትሆን እንድትከበርለት ይፈልጋል። ለልጆቹ ሲባል ማለት ነው፣ ለሷ ሲባል አይደለም፣ ለልጆቹ ሲባል። ስለዚህ ለምን እንድታከብራት እንኳን መስመር አያስይዛትም ደንበሯን እስክታልፍ ድረስ ለምን ይጠብቃል? የሚፈልጋት ከሆነ ሊታረቃት የሚፈልግ ከሆነ የልጆች እናት እናት ብሎ የሚያስብ ከሆነ ከእሱ ጋር እንድትኖር የሚፈልግ ከሆነ ለምን ለምን እንደዛ አያደርግም? ስለዚህ አሁንም የእርቁ ጉዳይ ደስ ይላል። ሰው ተጣልተው መቼም ዘላለሙን አይኖርም። እዚህ ምድር ላይ የምንኖረው ሁላችንም ኩንጥራት ነው። ነገር ግን ደግሞ ነገር ግን ደግሞ አሽቃባጮች ከጎን ያሉት አሽቃባጮች ያዩ ጓደኛም በሉት የተለያዩ አሉ አሉ ብዙ ማለት ነው። ሰው የመሰሉ ግን ሰው ያልሆኑ ብዙ ሌሎች ሌሎች መጥፎ በስራቸው የተሰከሰኩ የእነሱን አንድነት የማይፈልጉ በጣም ብዙ መጥፎ ሰዎች አሉ በዙሪያቸው ማለት ነው። የእነሱን ከፍታ የማይፈልጉ በተለይ ደግሞ የሱመያን ከፍታ የማይፈልጉ ሱመያ ግን ፈጣሪ እየጠበቃት የልጆቹ አምላክ እየጠበቃት ዛሬም ከፍታ ወደ ከፍታ እየተጓዘች ነው ያለችው። ወደ ከፍታ ስትጓዝ ደግሞ ጠላት ይቀናል፣ ስራው ነው። አዩም ደግሞ ዋናዋ ዋናዋ ቀንደኛዋ ጠላት ስለሆነች እሷም የቅናት መንፈስ ተጠናውቶባታል። ግን አሁን የሰይዶ ሁኔታ ላንቺም ግራ እንዳጋባሽ እኛንም ግራ አጋብቶናል። አበደ ይባላል፣ ምን አለ ይባላል። ነገር ግን እውነታው የቱ ጋር እንደሆነ ፈጣሪ ይወቀው። እውነት ሱመያን በማጣቱ እሱ ተጎድቶ እሷን ሱመያን ስላላገኘ እንደዚህ እየተጎሳቆለ ከሆነ እርግጥ ነው የልጆቹ አባት እንዲጎሳቆል እሷም አትፈቅድ፣ እርግጠኛ ነኝ አትፈቅድ ግን ደግሞ እውነታው የት ነው ያለው? የሚለውን ደግሞ ሁላችንም ሚዛናዊ መሆን ያስፈልጋል። እንደውም ሁላችንም ሱመያ ጎን ነው መቆም ያለብን። ምክንያቱም ሳይድ ራሱ ጥፋተኛ ነው። ለምን ከጥፋተኛ ሴት ጋር ነው ያለው? ከማትጠቅም ሴት ጋር ነው ያለው? ያቺ ሴት እንደማትጠቅመው እያወቀ ግን ለምን አብራት ይኖራል? እሺ አብራት ይኖር ከተባለስ ለምንድነው ሱመያን እንድታከብራት የማያደርገው? ለምን ድነው በየሄድኩበት እከተልሻለሁ፣ አንቺን እንደዚህ ያደርግሻለሁ የምትናገራቸው ቃሎች እኮ ማለት ነው እውነት በጣም ነው የሚያስጠሉት። ይህ ቃል ራሱ በጣም ነው የሚያስጠላው። ስለዚህ ይህንን እየሰማ ዝም ካላት ይዞ። ግን በነገራችን ላይ ማለት ነው እርግጠኛ ነኝ አንድ እውነት ልናገር፣ ቪዲዮ እየቀረጻት እየተቀራረጹ ያሉት እሷውና እሱ ራሱ ናቸው። አዩ ቪዲዮ ስትሰራ ሳይድ ይቀርጻታል። ቪዲዮ ሲሰራ እሷ ተቀርጿለች። እንደዛ እያደረጉ እንዳሉ ነው እኔ የሚሰማኝ እውነት አይመስለኝም። ግን ልጅቷን ራሷ በቃ ተውኝ ብላ እየኖረች ባለችበት ታይም ላይ ቢያንስ እንኳን ልጆቿን ይዛ እንዳትኖርበት በየቦታው እንደዚህ መዘላለፍ፣ መተናል፣ ተከትለነች፣ እዚህ ቦታ ደርሰናል እየተባለ እንትን ከሚሏት ከሚያሰቃዩዋት እሷም ልጆቿን ይዛ ህይወቷን ብትኖር፣ እውነት ፈልጓት ከሆንም ደግሞ አንቺ ካስታርቀሻቸው መልካም ነው። ግን ነገ አስታርቀሻቸው እዛ አጠገብ ለአጠገብ ከኖሩ እሷም አሁን አታኖራት። ምክንያቱም ክፉ ሴትና ተንኮለኛ ሴት ስለሆነች፣ መጥፎ ሴት ስለሆነች፣ ቅናታም ሴት ስለሆነች፣ የሰው ከፍታ የማያስደስታት ስለሆነች ደግሞ ሱመያ ደግሞ ትበልጣታለች። ከበለጠቻት ደግሞ የቅናት መንፈሳዊ የነሳባትና የሆነ ነገር ልታደርጋት ትፈልጋለች ስለዚህ ይሄ እንዴት ለምን እንደዚህ ሆነ ብሎ ማሰብ የማን ድርሻ ነው? የሳይዶ ድርሻ ነው። ሳይዶ ይሄንን ካገናዘበ ደግሞ አዩን አፏን ማዘጋት ይችላል። እንደውም እግሯን ሰባብሮ አራሽ ዶሮ ጠባቂ ማድረግ ይችላል። ምክንያቱም ከመጀመሪያ ሚስቱ ከልጆቹ እናት የሚበልጥ ነገር ስለላለ ማለት ነው። አንቺ መልካም አድርገሻል። ከልብሽ ከሆነ ጥሩ ነው፣ ደስ ይላል። ግን ከልብሽ አይመስለኝም። ምክንያቱም ሁሉም የራሱን ለማብሰል ነው እንደዚህ የሚሯሯጠው የራሱን ለማብሰል ግን ደግሞ ድራማው ከሆነ ድራማችሁን አቁማችሁ እኛም ደግሞ ብናይላችሁ ይሻላል እንጂ እንደዚህ እርስ በርስ እየተበሻሸቃችሁ በጣም ነው የሚያስጠላው። ልጅቷ በሰዎች ዘንድ ተወዳጅ ስለሆነች፣ በሰዎች ዘንድ እይታ ስለሳበች፣ በሰዎች ዘንድ መልካም ስነ ምግባር ያላት ልጅ ናት ብሎ ስለተመሰከረላት ብቻ እናንተ እንዳይጦዳ ነድ እየተሽለከለካችሁ መኖሪያ ባታሳጧት ግፍ ነው በእውነቱ። ውድ ቤተሰቦች በያላችሁበት የውድዳቻ ሳባችሁ ብዝት ትረፍርፍ ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። እወዳችኋለሁ፣ አከብራችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ።